ማይደር መስከረም 18 ቀን እናታችን ቅድስት ጸበለ ማርያም ትታሰባለች። እናታችን ቅድስት ጸበለ ማርያም ትውልዷ በጎንደር ጠቅላይ ግዛት ቀሃ አካባቢ ነው። ወላጆቿ አባቷ እንድሪያስና እናቷ መስቀል ክብራ ፈርሃ እግዚአብሔርና ሥርዓተ ቤተ ክርስቲያን እያስተማሩ በሃይማኖት በምግባር ኮትኩተው አሳደጓት። ክለታት በአንደኛው ቀን ተከስተ ብርሃን የተባለ ደገኛ ባይታዊ ወደ አባቷ ቤት መጥቶ ባደረበት መንፈስ ቅዱስ ኃይል የቅድስት ጸበለ ማርያምን ጸጋ አወቀ። ለወላጆቿም እንዲህ አላቸው፣ ይህች ልጅ ወደፊት ነፍሳት የሚድኑባት የከበረች ትሆናለች ብሎ በርሷ ላይ ትንቢት ተናገረ። ቅድስት ጸበለ ማርያም ለአቅመ ሔዋን ስትደርስ ወላጆቿ በጋብቻ ሕግ እንድተወሰን እንድትወሰን ፈለጉ። ነገር ግን ቅድስት ጸበለ ማርያም ቅዱስ ጳውሎስ ለእግዚአብሔር አጭቶኛልና፣ ፈጣሪም በድንግልና ለማገልገል ተስያለሁ በማለት ተቃወመቻቸው። ወደ አንድ ደገኛ ባሕታዊውን ዘንድ ሄዳ በጸሎት ከዚህ ነገር እንዲያድናት ተማጸነችው። እርሱም ፈቃድ እግዚአብሔርን በጸሎት ከጠየቀ በኋላ ማድረግ የሚገባትን ወደፊት የሚገጥማትን ሁሉ ነገራት። እርሷም ለዕጣን እንዲሆን ጌጧን ሁሉ አውጥታ ሸጠችና መሥዋዕትን አሳርግልኝ ብላ ለባሕታዊው ሰጠችው። እርሱም ከጸለየላት በኋላ የጸሎትሽ ምል የጸሎቱን ምላሽ ነገራት። ወላጆቿም ያለ ፈቃዷ በሕግ ያጋቧትም ቅድስ ቢያጋቧትም ቅድስት ጸበለ ማርያም ግን በሌሊት ማንም ሳያያት ከጫጉላ ቤት ወጥታ ሄዳ በልዳው ፀሐይ በቅዱስ ጊዮርጊስ ስም ወደ ተሰራች ቤተ ክርስቲያን ሄዳ እያለቀሰች ጸሎት አደረገች። እመቤታችንም ከቅዱስ ሚካኤል ከቅዱስ ገብርኤል እንዲሁም ከቅዱስ ጊዮርጊስ ጋር ተገለጠልችላትና እንዲጠብቋት ነገረቻቸው አዘዘቻቸው። ቤተሰቦቿም እንዳዘኑባት ፈርታ እንዳያዝኑባት ፈርታ ተመለሳ ወደ ባሏ ዘንድ ብትገባም ባሏ በግብር እንዳያውቃት መላእኩ ይጠብቋት ነበረ። ባልዋንም ሰውነቷ እንደ እሳት ያቃጥለው ነበር። እርሱ አይምሮውን ከሳተ ከሶስት ቀን በኋላ ሲነቃ የደረሰበትን ለዘመዶቹ ባስረዳቸው ጊዜ ከገዳም የመጣች ከሆነች ለእኛ ልትሆን አይገባም አሉትና አስጊጠውና ሸልመው መልሰው ወደ ቤተሰቦቿ አላኳት። እንግዲህ ይሄ ነገር የሚሆነው ወደ ባሏ ሂዳ ነው። ከባሏ ከሄደች በኋላ ፈቃድ እግዚአብሔር አይደለምና ይሄ ነገር ተከሰተ። አባቷም ዳግመኛ ወደ ባሏ እንድትመለስ በማስገደድ ብዙ አሰቃቂ ግርፋት ቢገርፋትም በተአምራት ምንም እንዳላገኛት ሆነች። ከዚህ በኋላ ወጥታ ወደ ምድረ በዳ ሄደች። ወደ ገዳም ሄዳ ዋሻ ውስጥ ገብታ ስትጸልይ ያድራ። አረፍ ስትል ነብር መጥቶ የእግሯን ትቢያ ይልስላት ነበር። ልካ አባታችን አቡነ ገብረ መንፈስ ቅዱስ ስልሳ ነምር ስልሳ አናብስት የእግራቸውን ትቢያ ይልሷቸው ነበር እንደዛ። ከዚህም ወጥታ ንህብት ወደሚባል አገር መጥታ ቶማስ ከሚባል መነኩሴ ጋር በታላቅ ተጋድሎ ኖረች። ቁማ ስትጸልይ እንባዋ መሬቱን ያርስ ነበር። ነገር ግን ሰው እንዳያውቅባት አፈር በላዩ ላይ ትጨምርበታለች። በአንድ ዕለትም በቤተ ክርስቲያን ቁማ ስትጸልይ በሁለቱ ማዕዘን የተቀበሩ መውታን ሲጮኹ ሰማቻቸው። እነርሱ ግን በሲኦል ነበሩ። ጩኸታቸውን በሰማች ጊዜ በእንባዋ ላይ እንባም በጸሎቷም ላይ ጸሎት ጨምራ ስለ እነርሱ ለመነች። ስለ እነርሱም ሱባኤ የያዘች ጌታ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ፣ እባክህ እኔን ነፍሳት ከሲኦል አውጣቸው እያለች ማለደች። በባህሪው ቸርና ይቅር ባይ የሆነ ልዑል እግዚአብሔርን ጸሎቷን ሰምቶ እነዚያን ነፍሳት ከሲኦል አወጣላት፣ ማረላት። ቅድስት ጸበለ ማርያም በምግባርና በትሩፋት በጾም በጸሎት ጸንታ ከኖረች በኋላ የምንኩስና ቀንበርን ተሸከመች። በምናኔም ትኖር ዘንድ ወደደች። በብሕትውና ወደሚኖረው ታላቁ አባት ወደ አቡነ ገብረ ማርያም ዘንድ ዘደ ዘንድ ሄደች። እርሱም ማይሌ ተጽየን ከአባ ጽየ ድንግል የደረሰው ነው። አቡነ ገብረ ማርያም ካስተማራት በኋላ አመነኮሳትና ስሟንም ጸበ ማርያም ብሎ ሰየማት። ከዚህ በኋላ ተጋድሎ አጅግ በማብዛት ትርምትን ገንዘብ አደረገት። ከእንጨት ፍሬዎች ውጭ የማት መገብ ሆነች። በተቀደሰችው የጌታችን አርባ ጾም ወራት ግን ከሰንበት በቀር እርሱንም ፈጽሞ አትቀምስም ነበር። እስከ ፋሲካም ድረስ ከበዓቷ ስለማትወጣ ማንም አያትም ነበር። ከመነኮሰችም ጊዜ ጀምሮ በጎኗ ተኝታ አታውቅም። በአመማት ጊዜም ተቀምጣ ታንቀላፋ ነበር። በውርጭ ቅዝቃዜ መከራን እየተቀበለች በባሕር ውስጥ ቆማ እየጸለየች ታድራለች። በስግደቷም በቀን እስከ ስምንት እልፍ ትሰግድ ነበር። ከወንድሟ ቶማስም የቅዱሳን መላእክትን ምስጢር ተማረች። የዮሐንስን ወንጌልና የራእዮ መጽሐፍ ዘወትር በማኖር ትጸልያለች። የመቤታችን በዓል በሆነ ጊዜ አርጋኖን ውዳሴዋን ሲዋን በቀን ሶስት ጊዜ ታነባለች ትጸልያለች። አንቀጸ ብርሃንም አንቀጸ ብርሃንንም በየሰባቱ ጊዜ ትጸልያለች። የዳዊትን መዝሙር በፈጸመ ጊዜ የጌታችን መከራ ግርፋት እያሰበች ራሷን ሽሽ ጊዜ ትገርፋለች። ዳግመኛም አገዛዛቸው መልካም ይሆን ዘንድ ስለ ጳጳሱ፣ ስለ ንጉሱ አንዳንድ ሺ ጊዜ፣ ስለ መነኮሳትም ሽሽ ጊዜ፣ ስለ ሀጣንም ሽሽ ጊዜ ራሷን ትገርፋለች። ዳግመኛም ነጭ እጣን በእጇ ይዛ ሰባት ቀን እስኪሆን ድረስ እንባዋን ታፈስበታለች። ያም ነጭ እጣን ከእንባዋ ብዛት የተነሳ ጥቁር ይሆናል። በዓል በሚሆንበት ጊዜ በሰባተኛው ቀን አስቀድማ አውቃ፣ በመሰዊያው አሳርገው ዘንድ በመሰዊያው ያሳርገው ዘንድ ያን እጣን ለቄሱ ትሰጠዋለች። እግዚአብሔርም እንደ ሱራፊል የጽናህ መዓዛና እንደ ኪሩቤል እጣን ሽታ አድርጎ ከቄሱ እጅ ሲቀበል በግልጽ ታየዋለች። ምክንያቱም አልቅሳበታለች ጸልያበታለችና። ቅድስት እናታችን እሾህ ያለው የብረት ዛንጅር በወገቧ ትታጠቃለች። በወገቧና በጭኖቿ በጭኖቿ ያሰረችው እርጥብ የላም ቁርበት ከአጠገው ከአጥንቶቿ ጋር ይጣበቃል። በጠረቀም ጊዜ ስጋዋ እየተቆረጠ ይወድቃል። በምድርም ውስጥ ትቀብረዋለች። አምስት ጊዜ እንደዚህ እያደረገች ራሷን ጎዳች። ከዳነም መልሳት አቆስለዋለች። በዚህ ጊዜ ጌታችን ተገለጠላትና፣ ወዳጄ ጸበለ ማርያም ሆይ ሰላም ላንቺ ይሁን አላት። ዳግመኛም እንዲህ አላት፣ በእንዲህ ያለ የቁስል መከራ መሰቃየት ይበቃሻል። የእኔን መከራ የእለተ ዓርብ ስቃዬን አስበሽ መሆኑን አውቃለሁ ካላት በኋላም ከሷ ተሰወረ። እርሷ ግን ሰባት ጊዜ እስኪሆና ድረስ ይህን አደረገች። በዚህም ጊዜ ስጋዋ እጅግ ታመመ። ስጋዋ እንደ ድንጋይ ደርቆ ቢቀር የእግዚአብሔርን ትእዛዝ እንደተተላለፈች አውቃ ከዚያ ቀን ጀምሮ ግን ተወቹ፣ ጌታ ተይብሏታልና። ከእለታት በአንደኛው ቀንም ቅድስት ጸበለ ማርያም እየጸለይ ሳለ የክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ በቆሰለ ችግረኛ ደሃ ሰው ተመስሎ ለቅድስት ጸበለ ማርያም ተገልጦ ወደ እርሷ በመምጣት ቁራሽ እንጀራ ለመናት። እርሷም ፈጥና ይዛ መጥታ ሰጠችው። እንጀራውንም ተቀብሎ ሲያበቃ በመንገድ ብዛት ደክሜ ያለሁና በጀርባሽ አዘሽ ስንሸኘኝ ብሸኘኝ እወዳለሁ አላት። እርሷም ለድሆች አዛኝናትና አዝለው የድንጋይ መወርወሪያ ያህል እንደወሰደችው ቁስሉ ይድን ጀመር። ወዲያውኑ ቁስሉ ድሞ ምንም እንዳላገኘው ፍጹም ደህነኛ ሰው ሆነ። ያን ጊዜ ፊቱ እንደ ፀሐይ አበራ፣ ሁለንተናውም ተለወጠ። የክብረ ባለቤት ጌታችን ከጀርባ ወርዶ በፊት ለፊት ቆመና የከበርሽ አገልጋዬ ጸበለ ማርያም ሆይ ምን እንዳደርግልሽ ትወጃለሽ አላት። ምክንያቱም በደሃ ተመስሎ ያዘለችው ጌታ ነበርና እርሷም ከድንጋጤው የተነሳ እንደ በድን መሬት ላይ ወደቀች። ጌታችንም አበረታትና እጇን ይዞ አነሳትና የልብሽን መሻት ለምኚኝ አላት። እርሷም አምላኬ ሆይ በፊትህስ ሞገስ ካገኘው በሲኦል ያሉ ነፍሳትን ይቅር በላቸው አለችው። በዚህም ምክንያት በጌታችን ቸርነትና በርሷ መመላችነት ብዙ ነፍሳት ከሲኦል ወጡ። ጌታችንም ሰላምታ ሰጥቷት በክብር ወደ ሰማይ አረገ። ዳግመኛም ጌታችን ለቅድስት ጸበለ ማርያም ሶስት በትሮችን ሰጥቷት በእነርሱ እየተመረኮዘች እስከ ሲኦል ድረስ ትሄድና ነፍሳትን ታወጣና ታስምር እንደነበር እራሷ ተናገረች። ዳግመኛም ስትናገር ሰማያውያን ብዙ ስሞች አወጡልኝ የወይን ፍሬ እያሉ ይጠሩኛል። የበረከት ፍሬ የሚሉኛሉ የገነት ፍሬ የሚሉኛል አለች። ዳግመኛም ከልዑል ዘንድ ብዙ ጸጋዎች እንደተሰጣት በይወሳለች ለአንድ ደገኛ ቄስ ነገረችው። ከለታት በአንደኛው ቀን አምላክን በድንግልና የወለደች ክብርት እመቤታችን ለቅድስ ጸበለ ማርያም ተገለጠችላትና ስሜን የተሸከምሽ ጸበለ ማርያም ሆይ፣ ሰላም ላንቺ ይሁን አለቻት። እመቤታችንም ብዙ ምስጢር ከነገረቻት በኋላ ጡቶቿን አጠባቻትና በጸጋ ከበረች አደረገቻት። በስሟም ብዙ ታምራትን የምታደርግ ሆነች። ቅድስት እናታችን ጸበለ ማርያም ከነቢያት ከሐዋርያት፣ ከሰማይታት እድል የተሰጣት ቅድስት እናት ናት። እንደ ነቢያት የሚመጣውን ሁሉ እንዳለፈ አድርጋ ትናገራለች። ዳግመኛም የትምህርታቸውንም ፈለጋ ስለተከተለች ለሕጋቸውም ስለተገዛች ከሐዋርያት ጋር እድል ተሰጣት። ሶስተኛ ግድ ሳይሏት በፈቃዷ ስለተቀበለችው ግርፋቷቿና ስላገኛት መከራም የሰማዕታት እድል ተሰጣት። ከደናግላን መነኮሳትም እድል ተሰጣት። መነኮሲትም ድንግልምናትና ናትና። ቅድስት እናታችን ጸበለ ማርያም መልካም የሆነውን ተጋድሎዋን ከፈጸመችና ጌታችንን ታላቅ ቃል ኪዳን ከገባላት በኋላ በሰላም አረፈች። እንደ ንግሥት ሊየኒም የሞቷን መስቀል ተሸክማ ጠብቆላት ወዳለ ተስፋዋ በክብር ሄደች። እረፍቷ መስከረም 18 ቀን ነው። የአመቷ ጥር 18 ዓመታዊ በዓሏ ነው። የእናታችን የቅድስት ጸበለ ማርያም ረቤቷ በረከቷ በሁላችን ላይ እጽፍ ድርብ ሆኖ ይደር። የእናታችን ቅድስት ጸበለ ማርያም የገዳሟ መገኛ ደቡብ ወሎ ጀማ ደጎሎ አውራጃ ንብት በሚባል አካባቢ ነው። ከአዲስ አበባ በመርሃ ቤቴ አድርጎ ጀማ ወይም ደጎሎ ከዚያ በእግር የስምንት ሰዓት የእግር መንገድ እንደሚያስኬድ ይነገራል። የእናታችን የቅድስት ጸበለ ማርያም ረዴቷ በረከቷ በኛ ላይ እጽፍ ድርብ ሆኖ ይደር። በዚህ እለት የሚከበሩ ቅዱሳን ረድኤታቸው በረከታቸው በሁላችን ላይ ጽሁፍ ድር ሆኖ ይደር። አማላጅነታቸው ለነትኛ የንስሐ ቀን ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።